የጻድቁ ኖህና የጥፋቱ ውኃ። ባህሩ ከመንጓጓቱና ሰማዩ ከመንቀጥቀጡ በፊት ጸጥታ የሰፈነበት ንጋት ነበር። ሳማራ ግርማ ሞገስ የተላበሰችና እጅግ ባለ ጸጋ ከተማ ነበረች። ሕዝቦቿ በእምነ በረድ በተገነቡ ህንፃዎቿ፣ በወርቅ በተሰሩ ሐውልቶቿና ግዙፍ በሆኑ ቤተ መቅደሶቿ ይኮሩ ነበር። ከዚህ በፊት ታይቶ በማይታወቅ ምቾት ውስጥ ይኖሩ ነበር። ጥሩ ይመገቡ ነበር እስከ ሌሊት ድረስም ይዘፍኑ ነበር። ይህችም ከተማ ገነት ብለው ይጠሯት ነበር። ነገር ግን በዚያች ገነት ውስጥ ከእንግዲህ እውነትን የሚፈልግ አልነበረም። ትክክልና ስህተት የሆነውን ነገር ግድ የሚሰጠው ሰው አልነበረም። ካህናቱ በቀን ይሰብኩ በሌሊት ይበሉና ይጠጡ፣ እንዲሁም በዝግጅቶች በስተጀርባ የፖለቲካ ስምምነቶችን ያደርጉ ነበር። ህዝቡ ወደ እንግዳ አማለክት ይሳብ ነበር፤ የወርቅ የተድላና የሥልጣን አማለክት አዛውንቶቹ ለሁሉም ነገር ግድ የለሾች ሆኑ። ወጣቶቹ ደግሞ ቅዱስ የሆነውን ነገር ሁሉ ያፌዙበት ነበር። በሥልጣን ላይ የነበሩት ለራሳቸው ብቻ ይኖሩ ነበር። የሰማይን አምላክ የሚያስታውሱት ጥቂቶች ብቻ ነበሩ። ከነዚህም መካከል አንዱ ከከተማ ወጣ ብሎ የሚኖር ኖህ የሚባል ጸጥተኛ ገበሬ ነበር። በየቀኑ በእርሻው ውስጥ ይሰራል፣ በምሽቱ ደግሞ ከወይራ ዛፍ ስር ተንበርክቆ ይጸልይ ነበር። ሌሎች ግንቦችን ሲገነቡ፣ ኖህ ግን መሰዊያን ሰራው። የከተማው ሰዎች ይሄ ኖህ ነው እንዴ? አሁንም ለማይታየው አምላክ እየጸለየ ነው። ምናልባት ሰማዩ እስኪወድቅ እየጠበቀ ይሆናል፣ ይሉ ነበር። እግዚአብሔር ሳማራን የረሳት ሳይሆን ሳማራ ናት እግዚአብሔርን የረሳችው። ሕይወት አጭር ናት ባለች ጊዜ ተደሰትባት፣ በማለት ይሳለቁበት ነበር። በየማለዳው ሳማራ በሙዚቃና በተጠበሰ ሥጋ መዓዛ ስትነቃ፣ ኖህ ግን በጸጥታ ወደ እርሻው ይሄድ ነበር። እጆቹ ማረሻ ይዘው ነበር፣ ነገር ግን ዓይኖቹ ሰማዩን ይመረምሩ ነበር። በነፍሱ ውስጥ የሚንቀሳቀስ ነገር ከሩቅ እንደሚመጣ ጥላ በአየር ላይ የከበደ ስሜት ተሰማው። ጊዜውንም ሆነ ቅርጹን አያውቅም ነበር፣ ነገር ግን የሆነ ነገር እንደሚመጣ ያውቅ ነበር። አንድ ምሽት ኖህ ከወይራ ዛፎች ስር ተንበርክኮ ሳለ በምድር ላይ ታላቅ ጸጥታ ሰፈነ። ወፎችም አልዘመሩም፣ ንፋስም አልነፈሰም። ከዚያም ድምፁን ሰማ። ጥልቅ እንደ ነጎድጓድ ያለና በሐዘን የተሞላ ነበር። መንፈሴ በሰው ልጆች ላይ ለዘላለም አይኖርም። የሰው ልጅም ከክፋቱ ካልተመለሰ ዘመናቸውን ዘመናቸውም ከመቶ ሀያ ዘመን አይበልጥም። ከዚያም ነፍስን የሚያናውጡ ቃላት መጡ የሰው ልጆች ከምድር ገጽ ላይ አጠፋለሁ። ሰዎችን ብቻ ሳይሆን እንስሳትም፣ አዋፋትም፣ ሕይወት ያለውን ነገር ሁሉ፣ ምክንያቱም እነርሱን በመፍጠሬ ተጸጽቻለሁ አለው። አለ አንተ ኖህ ግን በፊቴ ሞገስን አዝንታ። ኖህ እየተንቀጠቀጠ መሬት ላይ ወደቀ። ስለ ፍርድ ከዚህ በፊት ሰምቶ ነበር፣ አሁንም ግን ሆነ ሆኖበታል። ጌታም ቀጠለ፦ ለራስ ከጎፈር እንጨት መርከብን ሥራ። በውስጧን ክፍሎችን አድርግ፣ በውስጥና በውጭ በቅጥራን ልቃት። ሶስት ፎቅ ትሆናለች። ቁመቷ 14 ክንድ፣ ርዝመቷ ደግሞ 37 ክንድ፣ ወርዷም 23 ክንድ ይሆናል። ከዚያም እግዚአብሔር ቆም ብሎ ለሰው ልጆች አምሳ ዓመታትን ሰጣቸዋለሁ። ይህም ወደ እኔ የሚመለሱበት ጊዜ ነው። አንተም መርከቧን የምትገነባበት ጊዜ ነው አለ ባህር በሌለበት ምድር መርከብ ለመገንባት አምሳ ዓመት። በምድር ሁሉ የጥፋት ውኃ ይመጣል። ነገር ግን ከአንተ ጋር ቃል ኪዳኔን አድርጋለሁ። አንተ፣ ሚስትህ፣ ወንዶች ልጆችህና የሚስቶችህም ወደ መርከቢቱ ትገባላችሁ። ሕይወት ካላቸው ፍጥረታትን ሁሉ በሕይወትም እንዲኖሩ ሁለት ሁለት ወንድና ሴት አድርገህ አስገባ። ምግብንም ሰብስብ፣ በደንብ ተዘጋጀ። እንዲሁም ሁሉንም አስጠንቅቃቸው አለ። ንፋሱ ተመለሰ። ከላይ ያሉት ከዋክብት ሁሉ አንጸባረቁ። ኖህ በጨለማ ውስጥ ብቻውን ተቀምጦ ነበር። የዓለም ሸክም አሁን በትከሻው ላይ ነበር። የደነደኑ እጆቹን ተመለከተ። እነዚህ እጆች ለእርሻ የሚሆኑ መሳሪያዎችን ብቻ ይዘው ነበር። አሁን ግን የሕይወትን የወደፊት እጣ ፈንታ የሚሸከም እቃ ይሰራሉ። በዛች ቅጽበት ኖህ ሁሉንም ነገር አልተረዳም ነበር። ነገር ግን ይህን ያውቅ ነበር እግዚአብሔር ተናግሯል። እግዚአብሔር ሲናገር ደግሞ ሰው ይሰማል። በማግስቱ ኖህ ቤተሰቡን ሰብስቦ ሁሉን ነገር ነገራቸው። ሚስቱ በፍርሃት አፏን ሸፈነች። በዓይኖቹ ውስጥ ለውስጥ አዩ። ከባድ ዘላለማዊ የሆነ ነገር አባታችን ሆይ ከባህር በጣም ርቀን ነው የምንኖሩ፣ እንዴት እንዲያለ ነገር መገንባት እንችላለን? ኖህ መልስ አልነበረውም፣ እምነት ብቻ እንጂ። ስለዚህ ልጆቹ በዝምታ ተመለከቱትና ሥራቸውን ጀመሩ። ልጆቹ መሳሪያዎችን ሲያዘጋጁ ኖህ ወደ ከተማው ገባ። ወደ ገበያዎች፣ ወደ ቤተ መቅደሶችና ወደ ከተማዋ በሮች ሄደ። ተመለሱ፣ አምሳ አመት አላችሁ፣ መንገዳችሁን አስተካክሉ፣ እግዚአብሔር ልባችሁን አይቷል ሲል አስጠነቀቃቸው። መጀመሪያ ላይ ሰዎች ግራ ተጋቡ፣ ከዚያም ሳቁበት። ዝናብ ለአስርት ዓመታት የጎርፍ መጥለቅለቅ አላየንም። አንዳንዶች ደግሞ በጨዋነት ራሳቸውን ነቀነቁ። ሌሎች ደግሞ ፍራፍሬና የተሰበሩ የሸክላ እቃዎችን ወረወሩበት። ልጆች አንተ ሽማግሌ ጀልባ ሄታለች እያሉ በጎዳናዎች ላይ ያሳደዱት ነበር። በየቀኑም ፌዙ እየጨመረ ሄደ። በምድረ በዳሌ መርከብ? ፀሐዩ አይምሮህን አቅልጦት ነው ይሉት ነበር። ይህ ታሪክ ልባችሁ እንደነካው ተስፋ እናደርጋለን። እንደነዚህ ያሉ አስተማሪና ልብ አንጠልጣይ ታሪኮች እንዳያመልጧችሁ የዩቲዩብ ቻናላችንን ሰብስክራይብ ማድረግ አትርሱ። እንዲሁም የደሉ ምልክቷን በመጫን ቤተሰብ ተሆኑ ዘንድ እንጠይቃለን። አሁን ወደ ታሪካችን እንመለስ። ማንም ባያምነኝም መናገር አለብኝ፣ ምክንያቱም እግዚአብሔር አሁንም እየጠበቀ ነው አለ ኖህ። ሕዝቡ ሲያፌዝበት በአደባባይ ቆመ። ነገር ግን አልተጣላቸውም። በነፋስ በማይነቃነቅ ዛፍ ጸጥ ብሎ ቆመ፣ ምክንያቱም አንድ ሰው እንኳ ሰምቶ ቢመለስ ዋጋው ትልቅ ነው። ምሽት ላይ ካባው በአቧራ ተሸፋፍኖ ክንዱ ላይ በደረሰበት ጉዳት ወደ ቤቱ ይመላለስ ነበር፣ ነገር ግን በልቡ ውስጥ ሰላም ነበረው። በከዋክብት ስር ሲራመድም ለራሱ ሳይሆን ለእነርሱ ጸለየ። አንድ ዓመት አለፈ። መርከቧ ገና ቅርጽ አልያዘችም ነበር። ምንም አይነት የግንባታ ንድፍና የመርከብ መስሪያ ቦታ ሳይኖር እንጨቱ ከባድ፣ ፀሐዩም ኃይለኛ ነበር። እያንዳንዱ ግንድ በእጅ መቆረጥ ለብዙ ኪሎ ሜትሮች መሸከም እና በላብ በቁስል መቀረጽ ነበረበት። የኖህ ልጆች ጀርባቸው እስኪጎብጥ ድረስ ሰሩ። ሚስቱ ምግብ አዘጋጀች፣ እንስሳትን ያረቡ ነበር፣ ሰብሎችንም ይንከባከቡ ነበር። አሁንም በየቀኑ ይሰብክ ነበር፣ ነገር ግን ማንም አልሰማውም። ኖህ በእግዚአብሔር ላይ ፈጽሞ ባይጠራጠርም በራሱ ላይ መጠራጠር ጀመረ። በዛች ሌሊት ሁሉንም ነገር ወደ ተጀመረበት የወይራ ዛፍ የአትክልት ስፍራ ተመለሰ። ዛፎቹ በምሽቱ ንፋስ በቀስታ ይወዛወዙ ነበር። አርጅቶና ከስቶ እንደገና ተንበረከከ። ሁሉን ቻይ ጌታ ሆይ እኛ ተራ ሰዎች ነን፣ የማንችለውን ነገር ጠየቅከን። ለምን አንተ ራስ አታድርገው? ለምን እንደኛ ያሉ እጆች መረጥክ? ሲል ጸለየ መርከቧን እኔ ራሴ መሥራት እችል ነበር፣ ግንድ ማንሳት፣ ዓለምን ያለ እናንተ እንደገና መፍጠርም እችል ነበር ነገር ግን ያኔ የእናንተ ሥራ አይሆንም ነበር። እናንተ የተፈጠራችሁት ይህችን ዓለም ለመንከባከብ ነው፣ ልክ አዳም በአንድ ወቅት እንዳደረገው። ሁሉንም ነገር ባደርግላችሁ ኖሮ እንዴት ታድጉ ነበር? ጥንካሬ የሚወለደው በሸክም ውስጥ ሲያልፍ ነው። ልባችሁ ክፍት እስከሆነ ድረስ ተአምራቴ ሊፈስ ይችላል። ነፋሱ ጸጥ አለ። ኖህ ዓይኖቹን ከፈተ። ለአፍታም የአትክልት ስፍራው በፀሐይ ብርሃን ሳይሆን በጥልቅ ነገር ተሞላ። ሰላም እንደውሃ ሲያጥለቀልቀው ተሰማው። ሕካሙም ወደ ቁርጠኝነት ተለወጠ። ቆመና እንደገና የደነደኑና የሻከሩ እጆቹን ተመለከተ። አሁን ዝግጁ ነበሩ። በማግስቱ ጠዋት ልጆቹ ከአባታቸው ፊት አንድ ነገር አዩ። ያለ ቃላት መሳሪያቸውን አነሱ፣ ምክንያቱም እምነት ተመልሶ ነበር። ከአስርተ ዓመታት ድካም በኋላ መርከቧ ቀስ በቀስ ግን በእርግጠኝነት መነሳት ጀመረች። አጽሟ እንደ ግዙፍ ጥላ ከአድማስ ማዶ ከፍ ብሎ ቆሞ ነበር። ወፎች በግንዶቿ ላይ ይሰበሰቡ ነበር። እንስሳትም በየአቅራቢያው ይንከራተቱ ነበር። እንግዳም ቅዱስ የሆነ እይታ ነበር። ነገር ግን በ50 ዓመታት ውስጥ አንድም ልብ አልተለወጠም። ህዝቡ ይበልጥ ስግብግብና ዓመፃኛ ሆኖ ነበር። በዚያች ሌሊት ኖህና ቤተሰቡ ሲያርፉ የእሳት ነበልባል ተነሳ። እሳቱ ስካፎልድን ዋጠው። እሳቱ በመርከቧ ዙሪያ እንዳጋንንት ይጨፍር ነበር። ኖህ በጩኸት ነቃ፣ እሱና ልጆቹ እሳቱን በባልዲ በባዶ እጅና ደም ለማጥፋት እየሞከሩ ወጡ። ነገር ግን እሳቱ ከፍ እያለ ሄደ። ጌታ ሆይ ሞከርን፣ ሞክረን ነበር አለ። ከዛም ከሰማያት የነጎድጓድ ድምጽ፣ የብርሃን ብልጭታ ተሰማ። ሰማዩ ተሰነጠቀ። ዝናቡ ሁሉ እንደ ሉህ ወረደ። በኃይል የጣለው ዝናብ በሰከንዶች ውስጥ እሳቱን አጠፋው። እሳት አቀጣጣዮቹ ደርቀው ቆሙ፣ ሰማዩን አዩ። ችቦዎችም ጠፍተው ነበር። ከዚያም በፍርሃት ሸሹ። ቤተሰቡ በውሃ ረጥቦ ነበር፣ ዓይኖቻቸውን ፈጥጠው ተሰበሰቡ። ጌታ ሆይ በጨለማም ውስጥ ታየን አለህ። ዝናቡ ተጀምሯል። በማግስቱ ጠዋት ሰማይ አልጠፋም፣ ዝናቡም አላቆመም። እንስሳት ከተራሮች ከደንና ከሸለቆች መምጣት ጀመሩ። አንበሶች፣ አጋዘኖች፣ ዝሆኖች እንዲሁም ሁሉም አይነት ወፎች በፍርሃት ሳይሆን በጥንታዊና ቅዱስ በሆነ ነገር ተገፍተው መጡ። ኖህ አሁን በሕይወት የተሞላውን ኮረብታ ተመለከተ። እስትንፋሱ ቁርጥ ቁርጥ አለ። የሳማራ ሕዝብ ለዓመታት ኖህን ችላ ብለውት ነበር። አሁን ግን ዝናቡ ያለ ማቋረጥ ሲዘምብ፣ መጀመሪያ ላይ ተደሰቱ። በመጨረሻም ድርቁ አለቀ አሉ። ነገር ግን በሶስተኛው ቀን ወንዞች ሞሉ፣ መንገዶች ወደ ጅረቶች ተደወጡ፣ ቤተ መቅደሶች በውሃ ተሞሉ። አሁንም ዝናቡ አልቆመም ነበር። ኖህ ጊዜው እንደደረሰ አወቀ። እርሱና ቤተሰቡ እንስሳትን ጫኑ። ብዙም ሳይቆይ መርከቧ ተሞላች። በኮረብቶች ላይ ኖህና ቤተሰቡ የመጨረሻዎቹን እንስሳት ተደሰቡ። ወፎች በግንዶች ላይ አርፈው ነበር። ዝሆኖቹ አሁን ጓደኞቻቸው ሆነው ከመወጣጫው አፍ አጠገብ ቆሙ። እንግዳ የሆነ ጸጥታ በአየሩ ላይ ሰፈነ። ለመጨረሻ ጊዜ ኖህ ሸለቆውን ተመለከተ። ልቡ ተሰበረ። ማንም አልሰማም ነበር። ከዚያም በሚንቀጠቀጡ እጆቹ ግዙፉን እንጨት በር ያዘ። ግዙፉ እንጨት በር ክርችም ብሎ በኃይል ተዘጋ። በሩን እኔ እዘጋዋለሁ። አለ እግዚአብሔር ድምፅ። ዝናቡም መንጎድጎድ ጀመረ። አምሳ ዓመት ሙሉ አንድ ሰው አልተመለሰም። አሁን ይመጣሉ አይደል? አሁን ለማየት ጊዜው አይደለም፣ ለመትረፍ እንጂ። ከታች ባለው ሸለቆ ውስጥ ሁከት ሰፈነ። ሰዎች ከቤታቸው ሸሹ፣ ልጆቻቸውንም ያዙ፣ ከጣሪያው ላይም ወጡ፣ ወደ አማለክቶቻቸውም ጮኹ። ነገር ግን ዝናቡ አልቆመም ነበር። መርከቧንም አስታወሱ። በመቶዎች ከዚያም በሺዎች የሚቆጠሩ ሰዎች ወደ ተራራው በሰብደሱ ነገር ግን መሬቱ ተሰነጠቀ። ውኃ ከምድር ውስጥ ፈለቀ። መንገዶችም ጠፉ። የመርከቧ ግርጌ የደረሱ በግንዷ ላይ ደበደቡ። አንዳንዶች አለቀሱ፣ አንዳንዶች ረገሙ። ነገር ግን መርከቧ አልተከፈተችም ነበር። የተሰራችው ለመመራት ሳይሆን ለመንሳፈፍ ብቻ ነበር። ኖህ በውስጥ ተንበርክኮ ጸለየ። ፊቱን ከእንጨቶቹ ጋር አጣብቆ በውጭ ላሉት እያለቀሰ ነበር። ጌታ ሆይ፣ የምችለውን ሁሉ አድርጌያለሁ፣ ሞክሬያለሁ። አርባ ቀናትም አለፉ፣ ዝናቡም ቆመ። ሰማዩ ግራጫ ነበር። ከታላቅ ለቅሶ በኋላ ብቻ የሚታወቅ አይነት ጸጥታ ሰፈነ። ኖህ መስኮቱን ከፈተ። ደመና አሁንም ሰማዩን ሰፍኖት ነበር። ሰዎች የሉም፣ ሕይወት የለም፣ ድምፅም የለም። በውሃ ላይ ብቻውን የሚንሳፈፍ አንድ የእንጨት መርከብ ብቻ ነበር። ዓለም ጠፍታ ነበር። ከተማው፣ ድምፆቹ፣ ሳቁ፣ ጭካኔው ሁሉ ተጠርጎ ሄዷል። ሳምንታትም አለፉ። የመርከቡ አረጋ ያለ ጉዞ፣ የነፋስ ዝቅ ያለ እስትንፋስ ብቻ ይሰማ ነበር። ምግብ ይካፈሉ፣ ውሃ ይቀንሱ ነበር። የፀሐይ ብርሃንም አልነበረም፣ ግራጫ ላይ ግራጫ ብቻ ነበር። አልፎ አልፎ የእንስሳት ማንኮራፋት ወይም የቤተሰብ አባላት ሲጸሉ የሚያሰሙት ማሾካሾክ ይሰማ ነበር። ከዚያም በመቶ ሃምሳኛው ቀን ኖህ በሩን ከፈተ፣ ቁራውን ለቀቀው። በረረ፣ ነገር ግን አልተመለሰም ነበር። ሰባት ተጨማሪ ቀናትን ጠብቀው፣ ነገር ግን አሁንም አልተመለሰም ነበር። ኖህ እርግብን ላከ። ምንም ሳትይዝ ተመለሰች። ነገር ግን ከሰባት ተጨማሪ ቀናት በኋላ እንደገና ላካት። በአፏም የወይራ ቅጠልን ይዛ ተመለሰች። በኖህ 601ኛ ዓመት የመጀመሪያዋ ቀን መርከቧ በአራራት ተራራዎች ላይ አረፈች። ውሃውም ወርዶ ነበር። ምድሪቱም አዲስና ደረቅ ነበረች። በሩም ተከፈተ። ከወራት በኋላ ለመጀመሪያ ጊዜ ንጹሕ አየር ሳንባቸውን ሞላው። አንበሶችና ጠቦቶች አብረው ተራመዱ። ንስሮች ከላይ በረሩ፣ አጋዘኖችም በሳሩ ላይ ጨፈሩ። ሕይወት ተመልሶ ነበር ነገር ግን አሁንም አዲስ ነገር ነበር። ኖህ በጠንካራ መሬት ላይ ወደቀ፣ ጉልበቶቹም አፈሩን ነኩ፣ ሳመውም። ከዚያም ትንሽ የድንጋይ መሰዊያ ሰርቶ እሳትን አነደደ። በመንገዶችህ ሁሉ ጻድቅ ነህ፣ አሁንም ግን አተረፈን። አሁን ምን ይሆናል አባታችን ሲል አሁን እንደገና እንጀምራለን። ዳግመኛ ምድርን በጥፋት በኋላ ለጥፋት ነው ከአንተና እና ህይወት ካላቸው ፍጥረታት ሁሉ ጋር የማደርገው የቃል ኪዳኔ ምልክት እንዲሆን ቀስቴን በደመና ውስጥ አኖራለሁ አለ። ስለዚህ የሰው ልጅ ሁለተኛ ምዕራፍ ተጀመረ። ከእንግዲህ ታላቅ የጥፋት ውኃ አይኖርም ነበር። የጥፋት ውኃ በመሬት ላይ የማይታይ ነገር ግን በነፍስ ውስጥ ብቻ የሚታይ ጥልቅ መልእክት ትቶ ነበር። ኖህ ይህንን ያውቅ ነበር። የስልጣኔ ጥንካሬ በግንቦቹ በግንቦቹ ከፍታ ወይም በሀብቱ ሳይሆን በልብ ውስጥ ነው። ይህ ማንም ሰው በማይታዘዝበት ጊዜ የታዘዘ በማስረጃ ሳይሆን በእምነት የተገነባ ዓለም እንደገና እንድትጀምር ከእግዚአብሔር ጋር የተመላለሰ ሰው ይህ የኖህ ታሪክ ነው። በዚህ የእምነት ጉዞ ከኛ ጋር ስለነበራችሁ እናመሰግናለን። እነዚህ የመጽሐፍ ቅዱስ ታሪኮች ከወደዳቸው እባኮን ላይክ ያድርጉ። አስተያየቶቻችሁም ካሉ በመልእክት መስጫ ሳጥን ውስጥ አስቀምጡልን። ይህንን ቪዲዮ ለምትወዷቸው ሰዎች አጋሩ። ይህንን የመጽሐፍ ቅዱስ ታሪኮች ወደ ህይወት ለማምጣት ብዙ ጥረትና ጊዜ እንደሚፈጅብን እንድታውቁልን እንወዳለን። ድጋፋችሁ ትልቅ ትርጉም አለው። ለህፃናት፣ ለቤተሰቦችና የእግዚአብሔርን ቃል በአስደናቂና ልብ በሚነኩ አኒሜሽኖች ወደ ህይወት የምናመጣበት የአማሪክ ባይብል ስቶሪስ ቻናላችንን ሰብስክራይብ ማድረግ አይርሱም። እናንተና ቤተሰባችሁ ሁሉ የሚዛብሉ በረከትና ሰላም ውስጥ እንድትመላለሱ እንመኛለን። በሌላ ጊዜ በሌላ አስደናቂ ታሪክ የሚገናኝ።